ሰላም ጤና ይስጥልኝ። የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃዎችን አደርሳችኋለሁ። ኮሪያውያኑ በስራ ላይ ላሳዩት ትጋትና ከፍተኛ የመነሳሳት መንፈስ አድናቆት ተቸራቸው። የመከላከያ ሰራዊት ፋውንዴሽን ለሰራዊቱ የመኖሪያ ቤት አገልግሎት መገንባት ቁልፍ የስራ ተግባሩ ሲሆን በግንባታ ሂደት ላይ ለሚገኘው የጋሻ ፕሮጀክት ኮሪያኑ ላበረከቱት ከፍተኛ አስተዋጽኦና በስራ ቦታቸው ላይ ላሳዩት ትጋት ታላቅ ምስጋና ቀርቦላቸዋል። በስራ ትጋታቸው እጅግ ከፍተኛ አድናቆት የቀረበላቸው ኮሪያዊ ሚስተር ኪም እና ባልደረቦቹ በኮሪያ የሚገኘው ካን የተሰኘ የአልሙኒየም ማኑፋክቸሪንግ የቢዝነስ ድርጅት ተወካይ ናቸው። ለአራት ወራት የፕሮጀክቱ የቴክኖሎጂ ውጤት የሆነውን የአልሙኒየም ፍሬምወርክ በማቅረብና ሰራተኞችን በማሰልጠን ፕሮጀክቱ በአራት ወር ጊዜ ውስጥ ብቻ ዘጠኝ ፎቅ ላይ መድረስ እንዲችል ሚስተር ኪምና ባልደረቦቹ ከፍተኛ አስተዋጽኦ ማበርከታቸውን የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ብርጋዴር ጄኔራል ደረጀ መገርሳ ተናግረዋል። ለዚህ የላቀ አበርክቷቸውም የከበረ ምስጋና አቅርበዋል። ሚስተር ኪምና ሰላማዊ ባልደረቦቹም በተደረገላቸው የምስጋና ፕሮግራም እጅግ ደስተኛ መሆናቸውን ገልጸው ኢትዮጵያና ኮሪያ ዘመን የማይሽረው የረጅም ጊዜ ግንኙነት እንዳላቸው በመግለጽ ኢትዮጵያ ለኮሪያ የከፈለችውን ዋጋና ውለታ ለመመለስ ከመከላከያ ጋር የሚሆን ከኢትዮጵያ መንግስት ጋር በጋራ ለመስራትና በኢትዮጵያ እድገት ላይ የራሳችን አሻራ ለማሳረፍ ፈቃደኞች ነንም ብለዋል። የምስጋና ፕሮግራሙን ያዘጋጀው የመከላከያ ሰራዊት ፋውንዴሽን ሲሆን በፕሮግራሙ ላይ የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉጂና አምላኪያ ሕዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳን እና ሌሎች አመራሮችም ተገኝተዋል። በመከላከያ ዋር ኮሌጅ ስትራቴጂክ አመራር ተማሪዎች የኢትዮጵያ አየር ኃይልን ጎበኙ። ጉብኝቱ በንድፈ ሀሳብ የተማሩትን ትምህርት ከተግባር ጋር ለማቀናጀት የሚያስችልና የመማር ማስተማር ሂደቱን የሚያጠናክር መሆኑን ተገልጿል። ጉብኝቱ በተቀናጀ ዘመቻ በስትራቴጂክ እና በጸጥታ ደህንነት ላይ በንድፈ ሀሳብ ያገኘነውን እውቀት ለመተግበር በሚያስችል መልኩ የተካሄደ ነው ያሉት ተማሪዎቹ የዘመኑን ዲጂታላይዜሽን ቴክኖሎጂ በመጠቀም የሰው ኃይልና ሎጂስቲክስን አስተሳስሮ ለመምራት እንዲሁም በተግባር የታ የታገዘ የጽንሰ ሀሳብ ትምህርት መማር ለመከላከያ ሰራዊት እና ለሀገራችን ያለው ፋይዳ የጎላ ነው ሲሉም አስተያየታቸውን ሰጥተዋል። ከኢትዮጵያ አየር ኃይል ባሻገር የተለያዩ የሀገሪቱን የመሰረተ ልማት እና የመከላከያ ኢንዱስትሪ ተቋማትን የጎበኙት ተማሪዎቹ በንድፈ ሀሳብ ያገኙትን እውቀት ወደ ተግባር ለመቀየር የሚያስችል አቅም እንደፈጠረላቸውም ነው የተናገሩት። ዓለም አቀፉ የተባበሩት መንግስታት የሰላም አስከባሪ ቀንን አከበረ። በዩናሚስ ሴክተር ኢስት የግዳጅ ቀጠና ላይ የሚገኘው የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃ የተባበሩት መንግስታት የሰላም አስከባሪ ቀንን አክብሯል። ዕለቱ በደቡብ ሱዳን ጃንግሌ ስቴት ተከብሮ የዋለ ሲሆን በእለቱ በክብረ እንግድነት የተገኙት በዩናሚስ ሴክተር ኢስት የመስክ ጉዳዮች ቢሮ ኃላፊ ጂታ ፒዮስ በዩናሚስ የተሰማሩ የሰላም አስከባሪ ኃይሎች ላለፉት አመታት ለዓለም ሰላም መስፈን ከፍተኛ መስዋዕትነት እየከፈሉ ሲሆን ከነዚህ ውስጥም ኢትዮጵያ በሂደቱ ውስጥ የቀደመ ታሪክ እንዳላት ነው የተናገሩት። የተባበሩት መንግስታት ሰላም ማስከበር በተለይ ከጊዜ ወደ ጊዜ ውስብስብና ተለዋዋጭ የጂኦ ፖለቲካዊ ተግዳሮቶችን የመጋፈጥ ፈታኝ ሁኔታዎች ያሉበት ነው ያሉት ጂታፒዮስ ሰላም አስከባሪ ኃይሎች ሰላምን ለማስፈን በሚያደርጉት ጥረት ችግሮችን በሰላማዊ መንገድ ለመፍታት መጣርና በዓላማ ጸንቶ መቆየት ያስፈልጋል ሲሉም አሳስበዋል። ላለፉት በርካታ ዓመታት ሀገራችን ኢትዮጵያ በአለም ሰላም ማስከበር ሂደት ላይ የከፈለችው መስዋዕትነት ታሪክ የማይዘነጋው ሀቅ ነው ያሉት የሀያኛ ሞተራይዝ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥ ያራጌ ናቸው። ይህ ቀን በዓለም አቀፍ ደረጃ ተከብሮ ሲውል ሀገራችን ከኮሪያ ጀምሮ ለሌሎች በርካታ አፍሪካ ሀገራት ለዓለም ሰላም የከፈለችውን መስዋዕትነት አጉልቶ የሚያሳይ ሲሆን ዛሬም በትውልድ ቅብብሎች ተጠናክሮ ይቀጥላል ብለዋል። ኢትዮጵያ በአህጉራዊና ና ዓለም አቀፋዊ የሰላም ማስከበር ሂደት ላይ ደማቅ አሻራ ያሳረፈች ሀገር ናት ያሉት ኮሎኔል ሰጥ ያራጌ፣ ይህም ውጤታማ ተሳትፏ የሚያሳየው ከራሷ ባለፈ ለጎረቤት ሀገራት ብሎም ለዓለም ሰላም መስፈን ያላትን ጽኑ ፍላጎት የሚያሳይ ተግባር ነው በማለት ገልጸዋል። ዕለቱ የተከበረው በቀጠናው ከሚገኙ በዓለም አቀፍ ሰላም ማስከበር ላይ የተሰማሩ ሀገራትና ከሌሎች ሱዳን ጃንግሌ እስቴት ሕዝብ ጋር በጋራ ሲሆን በወቅቱም የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃ የኢትዮጵያን ብሔር ብሔረሰቦችና ባህላዊ ሙዚቃና አልባሳትም አስተዋውቀዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት፣ ነበረ በያላችሁበት ሰላም